ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ እህታችን አስያ ቤት ሚስት እየተፈለገልኝ ነው። እውነት ነው። የራሴን ደግሞ ልናገር ከዛ አልዩ ይፍረደል። ትዳራችንን ላለማፍረስ የሁሉ ነገር ዝም ያልኩት። ኧረ ሰው ሁሉ ምን አገባችሁ? ልክ ነው። አልጋ ላይ እንኳን እሷ ነች ይህና ክል እከራከርልሃለሁ። ለምን አንተ ባሌ ነሃ፣ አሳልፍ ያልሰጥህማ ገብተዋለ። ይህና ክል ነው እንደመሳሳልሽ ታቂያለሽ። ተነሱብህ፣ ተነሱብህ፣ ሰዎቹ ሲነሱብህ ነው ሆን ከዚህ በላይ ስትረስ ውስጥ መግባት የለብኝም። መልካም ነገር ነው የምመኝልሽ ብዬ የራሴን ህይወት ለመጀመር በአደባባይ የታችን አስያቤት ሚስት እየተፈለገልኝ ነው። እውነት ነው። አንድ ማወቅ ያለብሽ ነገር እስከ አራት ማግባት እንደምችል እንዳትረሽ። ግን እኔ አንቺ ለኔ ማለት አንድ አራት ሚስት ነሽ። ለኔ ግን ባህሪሽን ማስተካከል አልቻልሽም። ሳታቂው ምን እንደለካሽ አላቅም። በጣም ብዙ ነገሮች ተቀይሮብኛል። መግባባት አልቻልንም። ቤት ስገባ ሰላም የለኝም፣ ስወጣ ሰላም የለኝም። ቤቴ በቃ ኖርማን እስር ቤት ሆኖብኛል። ቤቴ የምገባበት ሰዓት ሲደርስ በጣም ነው የሚጨንቀኝ። ስለዚህ እኔ እንደዚህ ሆኜ አንቺ የኔ መኖር የኔ ሰላም የምትፈልጊ ከሆነ እንዳገባ ታይኝ። ግን ሁሌም ልብ ውስጥ አለሽ። ልብ ምን ይሆነኛል? ቀጥልበት፣ ሂድበት። አልዩ ቀጥል። አይ እና ወልዩ አንድ ማወቅ ያለበት ነገር መሰረታዊ ነገር እኔን ሳታስፈቅደኝ በራሷ ፍቃድ ከጓደኛዋ የክረም ጋር ተነጋግረው ነው፣ ኢክራም አለችበት ዱባይ ሄደችው። ሶ ይሄ በራሱ ንቀት አለ፣ ባልና ለማክበር ባል ሳይፈቅድ ዝም ብሎ ብድግ ብሎ ተነስቶ መሄድ። ከዛ ደግሞ ማለት ነው እዛ ዱባይ ከሄደች በኋላ እኔን ለማናደድ በጣም የሚያማምሩ ልብሶች እየለበሰች ምናምን ቪዲዮ ትሰራለች፣ በአሽሙር ትናገራለች ምናምን ምናምን ሰው ኦኬ፣ ጨዋታው እንደዚህ ነው ምናምን ብዬ እኔም እንግዲህ የራሴን መንገድ እየፈለኩ ነው። እኔ እሷ ግን የእሷን ጥሩ ነገር ነው የምመኘው፣ እንድትጎዳ፣ እንድታዝን አልፈልግም። እና ያው ብዙ ለፍቻ አለው ብዙ ብያለው። እንደውም የባሰባት ነው የመጣችው። ተይ ሐዩ ጥሩ አይደለም፣ ተይ ተይ ትዳራችን እንዳይፈርስ ተይ። ለትዳራችን መክፈል ያለብን መስዋዕት እንክፈል። ፍቅር የጋራ ነው፣ ብቻዬን ምንም ላደርግ አልችልም። ኦፍኮርስ፣ ከተለያዩ ሴቶች ጋር ቪዲዮ ስራ ስታይኝ ትናደጃለች። እሱ ነው ዋና አንዱ መነሻችን ማለት ነው። እኔ ግን ከስራና ስራ ውጭ ከእህትነት ያለፈ ውጭ ምንም ግንኙነት እንደሌለኝ አስረግጣም ታውቃለች። ደግሞ በፊት ማለት ነው፣ እምነቷ ቀንሷል እኔ ላይ ጠራጠረኛለች ምናምን። እኔ መጀመሪያ ሳቃት አይደለም ቪዲዮ መስራት ይቅርና ከሆነ ሴት ጋር አልጋ ላይ ብደርስብን አስገድደው ነው ብላ ነበር የምትናገረው። ይህን ያለው ባሌ ማምነው ብላ ነበር የምትናገረው። አሁን ተቀይሮ ግን ለምን ሰላም አልክ ጭቅጭቅ ነው። ሀታ በጣም የሚገርም ነው። የሚያጅባችሁ የሚያጅበው ነገር ወልዩ በጣም እንድትሰማኝ የሆነ ቪዲዮ እንኳን ተመችቶኝ ሴት ከሆነች ልብ ቅርጽ እንኳን መላክ አልችልም። ስክሪን ሹት አርጋ ነው ምትልክልኝ። ፌስቡክ መጠቀም አልችልም። ስክሪን ሹት ነው ማድነቅ አልችልም። ከዚህ በላይ እስር ቤት፣ ጭንቀት ከዚህ በላይ ምን አለ? ሰላሚን አጥቻለሁ፣ ጨርሻለሁ። የራሴን ደግሞ ልናገር ከዛ አልዩ ይፍረደል፣ ይፍረደል እኔ እናንተ አሁን ከተጋባን ስንት ጊዜ ሆነን? ኦልሞስት ንካካሰር ነው ሆነ አራተኛ ዓመታችን ነው ንካካስ፣ ስንት ልጆች አለን? ሁለት ጠይ። እስከ ዛሬ ድረስ ኢትዮጵያ ከገባ በኋላ ሙሽ ኢትዮጵያም ከገባ በኋላ ሳውዲም እያለግ ከሴቶች ጋር ቪዲዮ ትሰራለች እንደመሳሳልሽ ታውቂያለሽ ተነሱብሃ ተነሱብህ ሰዎቹ ሲነሱብህ ነው እንደምት እንደምትነግረኝ መውደድህ እኮ እየሰጠህ አይደለም። ማሪ መውደድ ብቻ መስጠት ምንድን ነው? ጎሎብሻ ቃል አድርጋልክሽ ነገር አላደርግም። መስጠት ማለት ምን አልከኝ? ሽ ቆሸሽብኛል ቆሸሽ ማለት እኮ አሁን ይሄ ሳይሽ አምሮብሻል። እራስሽን እዚያ አትጠብቂም ነበር ለበለሽ እንጂ የዚህ የመስጠት ችክር አለብኝ እንዳላወርድ ሰው እንዳልጠራብህ እንዳልጠራብህ አር ተቀመጠ ራ እዚህ ላይ እየተዋወቀን ማ እየተዋወቀን ለምን አሁንም ፎሎ እኮ እያደረጉ ነው ገና ለገና ገና በውስጥ ሊያወሩ የፎሎ ፎሎ እያደረጉ ነው ማን የሚያደርጉት ምን ወር እና ፎሎ እያደረጉት እኮ ነው በውስጥ እንዲያወሩ ማለት ነው ለምን የሚያወሩት ያው አንቺ እዚህ ጋር የውልሽ አደባባይ መጥተሽ ሚስጥሩ ስለዘረገፍሽ በቤት ላይ መጨረስ ያለብሽን ነገር ሚዲያ ላይ ወተ ስለተናገርሽ ተናደውብሻል ሴቶቹን እውነቴን ነው የምነግርሽ ይህን አይነት ነገር አደባባይ ላይ ከመጣት አወል ማለት ነው አንተም እንዳል ይደብክ የሶስት መላጣ ልጅ ማለት ነው አንተንም እንዳል ይደብ አንተ ሽማግሌን እንጂ እያጣላል እሱ ምን ቂቤ እየቀባኝ ነው እንዴ ሀቢቤ ገበናዬን እኮ ሚዲያ ላይ ነው ያወጣው እና ጓዳ ላይ ነው እንዴ እያወራ ያለው እኔ ስራ አንቺ መጥፎ ነገር ተናግራው ያውቃል? ስራ አንቺ መጥፎ ዛሬም አልናገርም ነው። እኔ ነኝ ተናጋሪው፣ እኔ ነኝ ተናጋሪዋ፣ እኔ ነኝ ማስቸግር። አንተ እኮ ሰው ፊት ላይ አትናገርም፣ እኔ ነኝ ይ የሚያውቀው ሰው በተለይ ደግሞ ታጀራ ላይ እኔ እና እሱ እንዴት እንደተጋባን የምታ ስንት አመት ስትመክሩኝ ምን ስትሉኝ? ይሄ ሰው አይሆንሽም። ምንድነው የሚያደርገው አንተ እና በስንት ሽማግሌ ነው እንትን ያለው? ዛሬ አሸሸ ግዳሜ ትላለህ። ከአስሩ ሴት በመጀመሪያ ደረጃ ኦፍኮርስ ብዙ ሽማግሌዎች ችግራችንን ሊፈቱልን ሊያግባቡን አልቻሉም። ብዙ ሞክረናል። እንዲሁም የተባባሰ ነው የሚመጣው። ድሮም ሶስተኛ ወገን የገባበት ነገር ሰላም የለውም። ምክንያቱም አንቺም ስሜታዊ ሆነሽ እኔም ትንሽ ስሜታዊ ለሶስተኛ ወገን እንኳን መናገር የለብን ነገር ተናግረናል። እና በዚህ አጋጣሚ ከኔና ከእሷ እንድትማሩ የምንፈልገው የእውነት ሰራሃ ማለት ነው። ትዳራችሁ ላይ ሶስተኛ ወገን እንዳይገባ ችግሮቻችሁን ራሳችሁ ለመፍታት ሞከሩ። ሶስተኛ ወገን ሲገባ ሞር ችግሩ የተባባሰ የሰፋ ቅሬታ ውስጥ እየገባችሁ ነው ነው የምትኖሩት ማለት ነው። እስቲ አንድ እርግቧን አስገብልኝ ፕሊስ አይ አሁን ኮሜንት ጽፋ አይቼ ነው በእርግጥ እግርና እግርም ማ ማለት ነው መፍቱ እኮ ነው አራት ሚስት ይፈቀዳል ምን ነው እናንተ ሴቶች አንዳንድ ሴቶች ማለት ነው ባለትዳር ላይ ፊጥ የምትሉት ወላሂ ኢትዮጵያ ላይ መልያን ወንድ ተራ መልያን አዎ ትዳራችን ላለማፍረስ ነው የሁሉ ነገር ዝም ያልኩት ኧረ ሰው ሁሉ ምን አገባችሁ ልክ ነው አልጋ ላይ እንኳን እሷ ነች ይሄን እናክል እከራከርልሃለሁ። ለምን አንተ ባሌ ነህ። አሳልፍ ያልሰጥህማ ገብተዋለሁ። ይሄን እናክል ነው። ግን ከዚህ በኋላ አንተ ሚዲያ ኦኬ፣ ውስጥ መስመር ኦኬ አልኩኝ። እኮ እሺ ያልኩኝ ግን ሚዲያ ላይ ወጥተ ሳታፍር ነጊ እኮ። ልጆቻችን ያድጋሉ። በአላህ ልጆቻችን እኮ ያድጋሉ። ይሄ ቪዲዮ አያዩትም? ይሄ ቪዲዮ አይቀመጥም? ትዳር ፈልጋለሁ ብለ የምትወጣው በሚዲያ እሺ ውስጥ መስመር ችግር የለውም አልኩኝ። ውስጥ መስመር ችግር የለውም እንደፈለግኩ ነው በቃ ይሄ ዐመል ለው እንዲያው ድግምት ተደግሞብህ ነው መተት ተመትቶብህ ነው የሆነ ነገር አይቶት ነው። ባል እንደዚህ አልነበረም አልኩኝ። አንተ ጭራሽ ሚዲያ ላይ ወጥተህ ሚስት እፈልጉልኝ፣ ሚስት እፈልጋለሁ። ተረከሷን የሚያምርህ እንደዚህ በተረከስ ነው የተሰራብህ አንተ ሰው አዋቂ ተረከሷን ይዛህ ነው ያለው ተረከስ ምናምን እኔ አልፈልግም። መቼም ወንድ ልጅ ነይና፣ ወንድ ልጅ ብዙ መናገር አይወድም። እኔ መናገር የማልፈልጋቸው ነገሮች አለ። ሲቀጥል የሆነ የሆነ ሰው ጀጅ ለማድረግ እሱ ጫማ ላይ መቆም ያስፈልጋል። ከዛ ባሻገር ጀስት፣ እኔ እንደ ጥፋተኛ አድርገህ ስታወራ መጀመሪያ በግል እስኪ ዲቴል ያለውን ነገር እንደው እስኪ ምንድን ነው አስረዳኝ ንገረኝ ብትለኝ መውርሽ ምናልባት ልታዝንልኝ ውላ ትችላለህ ብዬሽ አስባለሁ። ከዛ ሌላው ይሄ ላሰምርልህ የምፈልገው ነገር ለሁላችንም ማለት ነው፣ መታመን ለራስህ እኔ ታማኝ መሆኑ ለራሴ የሆነ ሰው ለራሱ ብሎ ካልታመነ ከሰውነት ወጥቷል ማለት ነው። አዩ ያለችው አንዱ ለራሷ ብላ ካልታመነች ራሷን ካልጠበቀች ነገ አሄራ ዘንድ የምትጠየቀው ጥያቄ አለ። እንዲሁም ደግሞ ሁሉ ነገር ነው የሚበላሽ። በረካሁን አንድ የተናገርከው ነገር አለ። በውስጡ የሆነ ነገር ማደርገው ነገር ምናምን ካለ ፐብሊክ ሊወጣው አልችልም። ሳላስፈቅዳት ደግሞ አድርግ ማላቅም ይጨርሻ። እሺ ሀቢቢ፣ የተረዳህበት መንገድ ስህተት ነው። ማንንም እሷንም አንተንም ጀጅ አላረኳችሁም። ይህንን ጥፋት አጥፍትሃል ወይ ደግሞ እንዲህ እያደረክ ነው ለምን እንደዚህ አደረክ ብሎ ማለት ነው ጀጅ ሊሆን መፍረድ ሊሆን የሚችለው እኔ አንተ ይህን አድርገሃል አንቺ ይህን አድርገሻል አይደለም። በሰማሁት ነገር መቼም የመጨረሻ የሚባለው አማራጭ ነው ፍቺ እና ገብቷል አይደል ያንን እንደ አማራጭን እዚህ ጋር ማቅረብ አልፈልገው አልፈልግም ማለት ነው አንተ ይህን አድርገሃል ስህተት ነው ምናምን ብዬ አንተንም የወቀስኩት እሷንም የወቀስኩት አንድ ሊያደርጋችሁ የሚችሉ ነገር ነው እኔ ያልኩህ እኮ እንደዛ አይደለም ምናልባት በጣም ጭብጨባ በዝቶልህ በጣም ጥሪ በዝቶብህ ምናምን ሀሳብህን ካሸፈተው ስህተት ነው እንደገና ሁለተኛ ችግር ወደ ህይወት ነው የምታመጣው ነው እያልኩ ያለሁት የምታውቃት ልጅ ናት ረጅም ጊዜ አብረሃት የተቀመጠች ልጅ ናት እሷ ጥሩ ናት አንተ መጥፎንህ ምናምን ሳይሆን ይህንን አሁን ከእሷ ጋር ያለውን ችግር ፈቶ መኖር አይቀልም ወይ እንደገና ማናውቀው መልአክ ከምናመጣ ብዬ ነው እያልኩ ያለሁት እና ውስጥ ላይ ያለው ችግር ምናምን ምናምን ምናምን አላቅም አንተን በፍጹም አልፈረድኩም ጀጃ አላረኩም እሷም ላይ ማለት ነው ግን ደግሞ ምን አለመሰለህ እኔ አልኳት ውስጥ አሁን ቅድም አንተ አልተረዳኸኝም አየህ በሚሰራቸው ቪዲዮዎች ብሌም አታድርጊ፣ አትውቀሺ፣ ስራ ሊሆን ይችላል። እንዲያውም መጥፎ ነገር የምናስብ ከሆነ የወንድ ነኝ የወንድ ባህሪ አውቋለሁ። እኔ በድብቅ ነው የማደርጋቸው ሰው እንዳያቀብኝ የሚፈልጋቸው ነገሮች አይደል። ቪዲዮ ልሰራ ከዛ ሰው ማስረጃ ሊሆን የሚችል ነገር ፎቶም ላለነሳ እችላለሁ ነው እሷ ነው ያልኳት። ቪዲዮ ላይ አደለም ትኩረት ማድረግ ያለው፣ ቤት ውስጥ ስላለው ነገር ስላኗኗራችሁ ምናምን ምናምን። የሚዲያ ሰው ድሮም ግጭት ይበዛዋል፣ ቤቱ ሰላም አይሆንም።